ቆመን ለእግዚአብሔር ክብር፣ ለእግዚአብሔር ቃል ክብር። ኢሳያስ 27 አነባለው። በጌታ በኢየሱስም ስም ቁጥር 1 እስከ 6 አነባለው። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጣዋል፣ በባህርም ውስጥ ያለውን ዘንዶ ይገድላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊት በቀንም እጠብቀዋለሁ። አልቆጣም። እሾህና ኩርንቺት በእኔ ላይ ምን ነው? በሰልፍ በነበሩ በነርሱም ላይ ተራምጄ በአንድነት ባቃጠልኳቸው ነበር። ቁጥር አምስት ወይም ጉልበቴን ይ ዘንድ ከኔ ጋር ሰላም ያድርግ ዘንድ ከኔ ጋር ሰላም ያድርግ በሚመጣው ዘመን ይላል ያዕቆብ ስር ይሰዳል እስራኤልም ያብባል ይጨበጭብማል። በፍሬያቸውም የዓለሙን ፍሬ ሁሉ ይሞላሉ። በዚያን ቀን ብሎ ደግሞ ለተወደደ ወይን ቦታ ይናገራል እና ከዚያ ጋር መዝሙር ሰባ አራትንም እናያለን ተመሳሳይ ስለሆነ እግዚአብሔር የሚረዳ እግዚአብሔር የሚዋጋበት ጉዳይ ስለሆነ መዝሙር ሰባ አራት ቁጥር 13 እስከ 14 አንተም ባህርን አንተም ባህርን በኃይልህ አጸናሃት አንተም የእባቦችን ራስ በውሃ ውስጥ ሰበርክ። አንተም የዘንደውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። እስቲ ከኔ ጋር አንተም የዘንዶ ራሶች ቀጠቀጥህ፣ በሉ ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። አሜን። ማን ነው እሱ አንተ የተባለው? ጌታ እግዚአብሔር አሜን። ልውል እግዚአብሔር ውጊያውን የሚዋጋው ማን ነው? በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅ በብርቱ ሴፍ ይቀጣላል። ማን ነው የሚቀጣው? እግዚአብሔር አይደል። በባህር ውስጥ ያለውንም ዘንዶ ይገድላል። እግዚአብሔር ይዋጋልናል። በ2018 ዓመተ ምህረት እግዚአብሔር ይዋጋልናል። እግዚአብሔር ሲዋጋ እኛ አብረን የምንዋጋበትን መንገድ ነው ዛሬ ጌታ ተናገር ያለኝ። ዛሬ በእውቀት መዋጋት በሚል እንነጋገራለን። ስለ ውጊያ ከተነሳ ምናልባት የሚገባን ምድራዊውን ውጊያ ስንናገር ነው። መንፈሳዊ ውጊያ የራሱ ቋንቋ ያለው ቢሆንም አትሊስ ሰዎች ነንና ከሚታይ ነገር ነው። ተማሪዎችን ስናስተምር በሰፈር ካለ ወይም በእጃቸው ካለ ነገር ተነሰን ነው ወደ ውስብስቡ ትምህርት የምንወስደው። ቲቺንግ ኤድስ ይባላል። እንደዚህ አይነቱ የማስተማር መርጃ መሳሪያ ይባላል። ስለዚህ መንፈሳዊ ውጊያ ከመሄዳችን በፊት በምድር ያለውን ውጊያ እና በመንግስትም የሆነ በአካባቢም ያለውን ውጊያ እንደ ቲቺንግ ኤድስ እንወስዳለን እና ትንሽ ትንሽ ታሪኮችን አልፎ አልፎ ስለምሰማ በሁለተኛ ዓለም ጦርነት ላይ በጣም የሚደንቅ ሰው ጀርመን ሂትለርን ለማሸነፍ በጠቅላላ ኢሮፕና ዓለም ያቃተውን ጨካኝና ዓለምን እገዛለሁ ያለውን የጀርመንን መሪ ሂትለርን ያሸነፈው ዊንስተር ቸርችል የሚባል የእንግሊዝ ጠቅላይ ሚኒስትር በወቅቱ በሌላ ሳሁን በምላሱ ብቻ ነበር። ሬዲዮ ጣቢያ ገብቶ በኢሮፕ ሬዲዮዎችና በእንግሊዝ ሬዲዮ በቃ ዓለምን ሁሉ እንደገናም ኢሮፕን አሸንፎ እንግሊዝ ብቻ ነበረች የቀረችው፣ እንግሊን ኢንቬድ ለማድረግ በትንሽ ጊዜ ውስጥ በቃ ወርሻ አለ ብሎ በጨረሰበት፣ ዊንስተን ቸርችል የተናገራቸው ንግግሮች በምላሱ እና በአነጋገሩ በስነ ንግግር ችሎታው በቃ በኃይለኛ ሁኔታ ያንን የጦር መሪ ሂትለርን ራቁቱን አስቀር። እሱ ሌሊትና ቀን በተናገረበት ሌሎች ደግሞ በአካል የሚዋጉ እንግሊዞች ከንግግሩ ጋር የተስማማ ሳይንሳዊ ጦርነት በማካሄድ ድል አደረጉ ይላል። ስለዚህ ያ ሀያሉ ሂትለር በዊንስተን ቸርችል ንግግር ተሸነፈ። ይሄ አንዱ ስልት ነው። በቃላት በንግግር በአካል ጨበጣ ብቻ ሳይሆን በቃላትና በንግግር ድል ማድረግ እንደሚቻል የእግዚአብሔር ቃልም ከበጉ ደምና ከምናቸው ከምስክርነታቸው ቃል የተነሳ ድል ነሱ ይላል። ብዙ በውጊያ ዓለም እንግዲህ በአካላዊ ውጊያም እንደተመለከትነው በመንፈሳዊ መናገር ማወጅ ጠላትን ያብረከርካል። ምክንያቱም ቃል ኃይል አለው። እግዚአብሔር የሰጠን ትልቅ መሳሪያ ቃል ነው። ሌላም ደግሞ አንድ እንግሊዞች ሌላ ያደረጉት ነገር አለ። ናፖሊዮን የሚባል የፈረንሳይ ተዋጊ ወይም ደግሞ ኃይለኛ ዓለምን እገዛለሁ ብሎ የተነሳ ንጉሥ ነበር። እሱን ደግሞ ዛሬም በምድር ያሉ ተዋጊዎች ቆረጣ ውጊያ የሚለውን ያኔ የተጀመረ ነው ናፖሊዮን በከፍተኛ ጦር ሰራዊትና ብርጌድ ወደፊት እየተዋጋ ብዙ የአውሮፓ ሀገሮችን ተዋግቶ እቺ ግሬት ብሪትን በጣም ኃይለኛ ነች። እንግዲህ ብዙ አይነት ዘመን አሸናፊ ነበረች። እና ወደ እንግሊዝ እየገሰገሰ የእሱ ወንድሞችና ጦር አዛዦች ደግሞ ከኋላ ተከትለው ነበር። እና እንግሊዞች ምን አደረጉ? በሁለቱ መካከል ያለውን ዲስታንስ አወቁና ከዛ ቆርጦ ገብቶ ከኋላ አለን መጣንል የሚል ጦር ሽፋን ተኮሰዋል። ናፖሊዮን የኔ ወንድሞች መጥተዋል ከፊቴ ብሎ ከፊት ያለውን የእንግሊዝ ጦርነት ደረቱን ሰጥቶ ፊት ለፊት ሄደበት። አሁን ከፊት እንግሊዞች ገጥመዋል፣ ከኋላ ዘመዶች ያለ ብሎ ተማምኖ የነበረ ከኋላ ደግሞ ሲያጭሉት፣ እንዴ ምንድን ነው የመጣ ብሎ ሲናገር ከፊትም ከኋላም እንግሊዞች ነበሩና ናፖሊዮን በዛ ጦርነት አበቃለት ይባላል። ይህን ሁለት ምሳሌ በምድራዊ ወይም ቲቺንግ ኤድስ ከነገርኳችሁ ይበቃል። እና ለነገሩ በመጽሐፍ ቅዱስም ላይ በነኢያሱ ዘመን እንዲህ አይነት ውጊያ ነበረ። መዋጋት ዝም ብሎ ፊት ለፊት በቃ ድድድድ ብሎ እንትን አይደለም፣ አለው ራሱ መንገድ አለው፣ ራሱ የውጊያ አካሄድ አለው። በእውቀት መዋጋት ያስፈልጋል። በመጽሐፍ ቅዱስም ውስጥ እኛ የምንዋጋው ከስጋና ደም ጋር አይደለም ነው የሚለው አይደለም? ስንቶቻችሁ ይህን በጣም አንድ ምናልባት በመስሪያ ቤታችሁ በጣም የሚያናድዳችሁ የመስሪያ ቤት አለቃ ካለ ስትገቡ ስትወጡ በቃ ይህንን ሰውዬ ብላችሁ ፊታችሁን ጨምደድ አርጋችሁ ብታዩ ልክ አይደላችሁ አሉ። አንዳንድ ህቶች ብዙ ጊዜ አምቡላንስ የሚባል ጸሎት አለን። እና አንድ ክፉ ክፉ አሰሪ አለ እንዲ ወንበሩ ላይ እጅ ጭኜ ነው የመጣሁት፣ እግዚአብሔር ይገልበጥልኛል። ኖ ኖ ኖ ኖ። ከእሱ ጋር በመዋጋት ከወንበሩ ጋር አይደለም፣ ከበስተ ጀርባው መንፈስ ነው። እኛ ውጊያችን ከክፉ መንፈስ አሰራር ጋር ነው፣ ከአለቆች፣ ከስልጣናት ከጨለማ ገዢ መናፍስት ጋር ነው እንጂ ከስጋ ለባሽ ጋር አይደለም። ስለዚህ ይሄንንም ማወቅ ራሱ አንድ በእውቀት መዋጋት ነው። ስለዚህ በጣም በንዴት እና በቁጣ ምናልባት ቤት የሚያገለግሉ አገልጋዮቻችን ሆን ወይ በጎረቤት ያለ ሰው ቢሆን ወይ በትዳር መካከል እርስ በርስም ቢሆን ወይም ደግሞ ምናልባት አንዳንዴ የምንጠቅምባቸው እንስሶችም ሊኖሩ እኮ ይችላሉ። በለዓም ራሱ አህያዋን እንዴት አድርጎ ነው አይደለም? ከአህያዋ ጋር የተጣላው። አንዳንድ ጊዜ መንፈስ ውጊያ አለ፣ ከበስተጀርባው የሰይጣን አሰራሮች አሉ። እነዚህ እኛን ቀውጥ ያድርጎል፣ ያናድዱናል። በዚያን ጊዜ ውጊያችን እንዳይበላሽብን ከጌታ ጋር ኮኔክት ማድረግ አለብን። የጌታ ስም የተባረከ ይሁን። በማርቆስ 3 27 ባንጠቅሶም በጣም አጭር አጭር አድርገን መናገር ስላለብን ማርቆስ 3 27 ላይ አስቀድማችሁ ኃይለኛውን ሳታስሩ እ ወደ ቤቱ ገብታችሁ መበዝበዝ አትችሉም ይላል። ሰይጣንን ስለመዋጋት ይናገራል እና በኤልዘቡል በብኤልዘቡል ደግሞ አጋንንትን ይዋጋል ብሎ ወይም ደግሞ ያወጣል ብሎ ይናገሩ ስለነበረ መናፍስትን እኛ ፊት ለፊት አይደለም። አንድን ነገር ከክፉ መንፈስ ማዋቅ ከፈለግን ኃይለኛውን መጀመሪያ ማሰር አለብን። የሆነ ነገር ተወስዶብን ከሆነ ወስጃለሁ ብሎ የሚለውን ኃይለኛ ስትሮንግ ማኑን ካላሰርን መውሰድ አንችልም። ከድሉ በፊት ምን ያስፈልጋል? የያዘውን ማሰር ያስፈልጋል። 2018 እግዚአብሔር ድል ሰጥቻቸዋለሁ ብሎናል። አደለም? አይደለም? ስለዚህ 2018 ላይ አለቃ ነኝ ያለውን ካላሰርን ዘመኑን መውረስ አንችልም። እግዚአብሔር ይህንን ቀድሞ ይነግረናል። ጌታችን ኢየሱስ ክርስቶስ በማቴዎስ አራት ላይ ጾሞ ከጸለየ በኋላ ጠላት መጣ። ብዙ ጥያቄዎችን ያቀረበለት ታውቃላችሁ አይደል? ይህንን ድንጋይ ዳቦ አድርገ ብላ። ምክንያቱም ርቦታል፣ ያውቃል በዚህ ለማሸነፍ ነበር። ጌታ ኢየሱስ ክርስቶስ ፊት ለፊት ምንም አልተሳደበም፣ ምንም አላለም። ጥቅስ ነው ያመጣው። ሰይጣንም ጥቅስ ነው ያመጣው፣ ኢየሱስ ክርስቶስም ጥቅስ ነው ያመጣው። እንግዲህ ውጊያውን አውቋል። ቃልን በቃል ነው የመለሰው። የእግዚአብሔር ቃል እውቀት ባይኖሮ ኖሮ ሰይጣን ፍ ርቦኛል፣ እባክ፣ እንደው ልገላገል እኔ ይችላለሁ እግዚአብሔር ለኝ አንተ ድንጋይ ዳቦውን ብሎ እኮ እፎ ልገላገል ቢል ይችላል። እኳ አለ እንዴ አምላክ ስለሆነ የዚያን ጊዜ ጠላት ደግሞ ይስቅበት ነበር። አቤት አቤት፣ የኔን ቃል ሰምተህ ነው የታዘዝከው፣ የኔ ተገዢ ነው ሊል ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ታምራት መስራት ካስፈለገ ታምራት ይሰራል፣ ሰይጣን ስላለው አይደለም። በዚህ ምክንያት ነው ጥያቄዎቹን በሙሉ ስገድልኝ ሁሉ ሲለው ለአንድ ለእግዚአብሔር ብቻ መስገድ እንደሚገባ፣ ከዚህ ተራራ ራስን ወርውር ሲለው እግዚአብሔርን አትፈታተን፣ እያንዳንዱን በእግዚአብሔር ቃል መልስ ሰጥቶት ነው ያባረረው። ምን እያልን ነው? ዝም ብለን አደለም እንግዲህ እግዚአብሔር በእውቀት ተዋጉ ብሏል። ሊመጣ ያለውን እኔ አሁን መልእክት የተቀበልኩት ሊመጣ ያለውን ዘመን እኛ እግዚአብሔር የሰጠንን በረከት ባለን አቅም ትልቁን ውጊያ እሱ ተዋግቶልናል። እኛ ደግሞ ትንሹን እንዋጋለን። በእውቀት መዋጋት አለብን። ማንም ዝም ብለን ተኝተን ኢየሱስ ጌታ ነው አሳረፈኝ ብለን በአራት ጎን ጠዋትና ማታ ተገልብጠን በጀርባ በሆዳችን በቀኛችን በግራችን እየተገላበጥ እያል እየተንጠራራን ቁርስ የለሞ እያል ወጣቶች፣ በተለይ ለዚህ ከዛ በኋላ መጠን ደግሞ ዘምረን እየሄድን አይደለም። አለዛ ተራራ መዞር ነው የሚሆነው። ተዋግተን መውረስ አለብን። እግዚአብሔር የሰጠንን ነጥቀን መውረስ አለብን። በዚህ ዘዳግም ምዕራፍ 33 ቁጥር 27 ላይ ምንድን ነው የሚለው? እግዚአብሔር ጠላትን በፊት አውጥቶ ምን በል ይላል። እሱ አውጥቷል። ማጥፋቱ የማን ነው? ማጥፋቱ የኛ ነው። እግዚአብሔር እኮ ይሄንን በግል ሰጥቶናል። ይህን ማወቅ አለብን። ሁሉን ነገር በቃ ያለቀ ነገር በቃ ሾርባ ወይም ደግሞ ስፑን ፊዲንግ ከጌታ መጠበቅ የለብንም። እግዚአብሔር ያንን ነገር ያመጣል። እኛ ደግሞ ምን ማድረግ አለብን? ያንን ከክፉ እጅ ነጥቀን መውሰድ አለብን። እግዚአብሔር ጠላትን በፊት አውጥቶ ሲጥል ማሸነፍ አቅቶ ሳይሆን እኛ ውጊያ እንድንማር አምላካችን ተዋጊ ስለሆነ እኛ ልጆቹ ደግሞ ተዋጊዎች እንድንሆን ይፈልጋል። ስለዚህ እግዚአብሔር ፊት እኛ እግዚአብሔር የሰጠንን በሙሉ መዋጋትና መቀማት አለብን። እግዚአብሔር የሚዋጋልህ ጊዜ ነው። እሱ እንደሚዋጋልህ አድርጋ ከእግዚአብሔር ጋር ተባበራለን። የጌታ ስም የተባረከ እኔ በልጅነት ጊዜ ፋሲካ ነው እንግዲህ፣ ስጋ ብዙ ጊዜ በቃ ምንም ቢሆን ገጠርም ይሆን መችም ቅርጫ ይባላል። ቅርጫውም ትዝ ይለኛል። በሬት አርዶ ቅጠል ምናምን ለብሶ እዛ ላይ ቅጠሉ ላይ መሬትንትን ብሎ ቁጭ ቁጭ ያደርጉና ቅርጫውን ይካፈላሉ እና አባቴ የሆነ ስልቻም ይሁን የሆነ ጆኒያም ይሁን ይዞ ሲሄድ እኔም አብሬ ይሄዳል። በቃ አንደኛ የዛ ቅርጫውን በደንብ ያለው። ከዛ በኋላ በቃ እሱ ደግሞ ጥሬ ነገር ይወዳል። ቶሎ በቃ ቤት ከገባ በኋላ ከሱም ጋራ ያንድ ነገር ሞካክራለሁ። አባት የሚያደርገውን መቼም ለጥቅም ተብሎ ልጅ ያደርጋል አይደል? በከተማ ቢሆን ያደርጋሉ። አሁን በጎች በበዓል ጊዜ እንትን በሚሉበት ጊዜ ልጆች ከስር ከስር በጉን ሳር ላብላ ይላሉ አይደል? ከአባት ጋር ይተባበራሉ። እግዚአብሔር እንደዚህ ነው። እኔ እዋጋለሁ ለቅርጫ እንደሚሮጥ ልጅ ስርስሬ በል በቃ እኔ ድል የማደርግበት ጊዜ ነው። እግዚአብሔር የመጀመሪያውን እኮ ከመጨረ የመጨረሻውን ከመጀመሪያው ነው የሚሰጣችሁ። የጂፒኤስ የሚባል ነገር ውጭ ሀገር ስትነዱ ደስቲኒያችሁን ቁጭ ታደርጉና ከዚህ ነው የምትሞሉት። አሁኑኑ ስትሞሉ አሁን ጀምር ትላችኋለች። በቃ ውጤቱን ግን በቃ መጨረሻ መዝግባችኋል፣ የት እንደምትደርሱ። እግዚአብሔር ጂፒኤስ ነው፣ ይመራችኋል። መቼ እንደምንዋጋ ምስጢር ይገልጽልናል። እኛ አብረን መነሳት አለብን። በእውቀት እዋጋለሁ በሉ እስቲ እሲ በእውቀት እዋጋለሁ በሉ። እግዚአብሔር ሲነሳ አብሬ እነሳለሁ በሉ። እግዚአብሔር ሲሰጠኝ አብሬ ደግሞ እናጠቃለሁ በሉ። ሉቃስ 16 ላይ ስትሄዱ ይቺ የእግዚአብሔር መንግስት ተናጣቂዎች ናቸው የሚያገኙት ይላል። ዘስናቸርስ ይላል እንግሊዝኛው። በጣም ከፍ ይላል። እንትኑ ትርጉሙ በጣም ደስ ይላል። ዘስናቸርስ ማለት ምንድን ነው? መቧጨቅ፣ በቃ ንጠቅ የሚያደረጉ መንግስትን የሚያገኙት አለ። ዘስናቸርስ ናቸዋል አመፀኞች ይላል መጽሐፉ። አመፀኛ መደባደብ ይመስላል። አመፅ ማለት በቃ በጠላት ላይ ማመፅ። ዝም ብሎ በቃ የሚበራውን እንትን አንተ ወፍ ዝም በል የሚል አይደለ። በቃ በሆነ እንትንም ቢሆን እንደምንም ብሎ የሚማታ የሚፍጨረጨር። እስኪ ይፍጨረጨራሉ በሉ ሁለት እጃቸውን ጌታ ይባርካቸው። እግዚአብሔርን መንግስት እግዚአብሔር በሚወጣበት ጊዜ መናጠቅ ነው። ኢሳያስ 55 ላይ እግዚአብሔር በሚቀርብበት ጊዜ ጌታ ቀርቦ ሳለ ጥሩት አይደል ጌታ በሚገኝበት ጊዜ ፈልጉት ቀርቦ ሳለ ጥሩት። በሚገኝበት ጊዜ ፈልጉት ቀርቦ ሳለ ጥሩት። ሁለተኛ ቆሮንቶስ ምዕራፍ ስድስት ላይ በተወደደ ጊዜ ጠራው በመዳን ቀን ረዳው ይላል። በተወደደ ጊዜ እግዚአብሔር ባለበት ጊዜ እግዚአብሔር ለጦርነት ሲነሳ አብረን መነሳት ነው። እግዚአብሔር ሲገኝ ከእሱ ጋር እንትን ማለት ነው። አንዳንዱ ነገር ካለቀ በኋላ ይጸጸታል። በቃ በሰዓት የሚመጡ መኪኖች አሉ አገር ቤት በቃ ልክ ሰዓቱ ሲደረ አመለጠኝ። ነገ ካልሆነ አይመጣም። ከመጻዛት እግዚአብሔር ይጠብቀን። እግዚአብሔርን ተባብረን በእውቀት መዋጋት ሊመጣ ያለውን ዘመን ተዋግተን ነው እንግዲህ። በእውቀት ስንዋጋ ትንሽ ነገሮች ልንገራችሁና ማንን ነው ማወቅ ያለብን? መጀመሪያ ራሳችንን ማወቅ አለብን። እነዚህ ጊዜ ራሳችንንም አናውቅም። ጥቅሶችን ለመጥቀስ ጊዜ የለኝም። የአስቄዋ የሚባሉ ሰዎች ሐዋርያ ስራ ላይ በቃ አጋንንት ማውጣት ደስ አላቸው አይደል? ታውቃላችሁ፣ ይህን ታሪክ ከዛ በኋላ አንድ አጋንንት የያዘው ሰው ያዙት፣ አንቀው ከዚህ ያዙት። ከዛ በኋላ ጳውሎስ በሚያመለው ኢየሱስ እናዛለን፣ ውጣ። በቃ ትንሽ ሳይታገሳቸው አይቀርም። በደንብ አድርጎ ሊመታቸው ቦታ ፖዚሽኑ ሳያስተካክል አይቀርም መሰለኝ። እስከዚያ ድረስ ፖዚሽኑ እስኪያስተካክል ድረስ እነሱ በቃ ባለእንጂ ባል ምናምን አሉ። ቡጭቅጭቅ አድርጎ ልብሳቸውን ራኩታቸውን ሸሹ። በምን ጳውሎስን አውቀዋለሁ፣ ኢየሱስን ማውቀዋለሁ፣ እናንተ እነማን ናቸው? እነዚህ ሰዎች ማን እንደሆኑ ራሳቸውን እንኳን አውቁ፣ ኃይል አልታጠቁ። ትጥቅ ያስፈልጋል። እግዚአብሔር ተዋጉ ሲለን ራሳችን ምን አይነት ሰዎች ነን? ለትጥቅ የሚያስፈልግ ነገር ምንድን ነው? አትዲስ መጽሐፍ ቅዱስ ማንበብ ያስፈልጋል። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በጥቅስ ጥቅስን አደለን? ጥቅስ እንኳን ማወቅ ያስፈልጋል። በገጠር አጋንንት የሚያወጡ ልጆች ገና በወርል ቪዥን ያለበት አካባቢ አዳዲስ ክርስቲያኖች ናቸው። አዳር ጸሎት እናድራለን ብሎ አጋንንት በቃ አንዷ ላይ ወደቀ ማለት ተገለጠ። በቃ ልቃቅ ስል በቃ ደስ ይል፣ ሃሌሉያ፣ ጌታ ይገዘ ወጣ፣ ልቃቅ ሲያስጮሁ ሲያስጮሁ መጨረሻ እምቢ አላቸውና በቃ እኔ እወጣለሁ፣ ደከመኝ፣ መስኮቱን ክፈቱልኛል። ጌታ ይገዘስ ክፈቱለት አሉት። በቃ መስኮት ገና እንትን እስኪሉ ካት ካት ካት ብሎ ሳቀባቸው፣ ሞራላቸው ወደቀ። አጋንንትን በመስኮት ነው እንደሚወጣው፣ አትሊስት አጋንንትን በመስኮት አይወጣም። ይህን ማወቅ አለባቸው። ይህን ማያውቁ ዝም ብሎ ለቃቅ ማስጫው ብቻ እግዚአብሔር በቃል ይሙላል። አትሊስት በእኛ ውስጥ ያለው ደግሞ ጌታ ትልቅ መሆኑንም ማወቅ አለብ። አንዳንዶቻችን እየፈራንም ነው። አንዳንዶቻችን ደግሞ ግራ እየተጋባን ነው

በጮት አይደለም በድምፅ አይደለም የጌታ ስም ራሱ ይበቃል። እና እኛ እግዚአብሔር በእግዚአብሔር ቃልና በእግዚአብሔር መንፈስ እንዴት እንደምንዋጋ ማወቅ መቻል። ከምድራዊ ወታደርም እኮ እናቃለን። ምሽግ አቆፋፈር፣ ውደቅ ተነስ፣ ስፖርቶች እነዚህ እነዚህ ማወቅ በጣም ጥሩ እንዴ። እንደ ወንድማችን በደርግ ዘመን እኔ ዋጋ ካልተነጋገርን ምሽግ አልቆፍርም እንዳለው መሆን የለብን። ስራ ነው እሱ የለመደው። ድንገት ነው ደርግ የወሰደው። እግዚአብሔር ይርዳል። ቆፍር ምሽግ እንተባለ ዋጋ ካንነጋገር ነ ያህል ቆፍር። ለውጊያ መጥቶ ራሱን ለማዳ ምሽግ ለራሱ ነው የሚጠቅሙ። ከሱቅ ነው የወሰዱት። እዚያን ጊዜ ገበሬ ምኑን በቃ ወያኔ ገብቷል ተብሎ ይፈራል። ዝም ብሎ ነበር ያኔ ደርግ ሊወድቅ አካባቢ እና እሱ ምን እንደሆነ አላወቀም። በቃ ትንሽ ስፖርት አስተምረው ከዚያ በኋላ ምሽግ ቆፍሩ ላይ በቃ እሱ ስራ ያገኘው መስሎታል። እና እስቲ ኢየሱስ ጌታ ነው በሉ። ጌትነቱን ማወቅ አለብኝ በሉ። እስቲ ጌታ ይባረክ። ቀጥሎ ደግሞ ምን ማወቅ አለብን? ጠላትን ማወቅ አለብን። ራሳችንን በእግዚአብሔር ቃል ራሳችንን ለማዳን የራሳችንን ነገር ማወቅ ብቻ ሳሆን ጠላትን ማን እንደሆነ ማወቅ አለብን ጠላት ማን ቅድም ያነበብነው ጥቅስ ላይ በዚያም ቀን እግዚአብሔር ፈጣን ሆነ ባብሌ ዋታንን ጠማማ ሆነ በባብሌ ዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጣል በባህር ውስጥ ያለውንም ዘንዶ ይገላል የጠላታችንን ማንነት ማወቅ አለብን ወደ ጠላት ከመሄዳችን በፊት ጌታ ኢየሱስም ይናገራል በአምስት መቶ ወታደሮች አንድ ሺህ የሚገጥም አለ እንዲ ይላል የራሱን ወታደር ይቆጥራል ያኛውንም አይቶ ከዛ ነው የሚጋጠሙ እንደ ዝም ብሎ አይደለም የጠላታችንን አቅም የጠላታችንን ማንነት ማወቅ በጣም አስፈላጊ ነው። ችግሮችን ለማስወገድ መጀመሪያ ችግሮቹን ማወቅ በጣም ጥሩ ነው። ፈረንጆች ሲናገሩ የጠላትህን ደግሞ ማንነት ማወቅ ራሱ ግማሽ ድል ነው ይላሉ። ማወቅ ራሱ ራሱ ግማሽ ድል ነው። ግማሹን የምንዋጋው በውጊያ ነው አስቀድሞ ግን ማወቅ፣ በእውቀት ማወቅ፣ በእውቀት መዋጋት አለብን። አይደል? አንዱ ማወቅ ያለብን ራሳችንን ብቻ አደለም፣ ጠላትንም ማወቅ ያስፈልጋል። እስራኤልን ያስቸገረ በዛ በስደቱ ዘመን ጠማማ እባብ ነበር። በቃ የቀደመ እባብ ደግሞ ፈጣን። እነዚህን ለመግለጽ በጣም ሰፊ ጊዜ ይፈጃል። ቅድም መዝሙር ሰባት ላይ ደግሞ አንተም የዘንዶ ራሶች ትቀጥቅጣለ። ዘንዶ አንድ ነው፣ ስንት ራሶች አሉት? በጣም ብዙ ነው፣ አይደል ራሶች ይላል ራእይ ላይ እኮ ሰባት ራሶች አስር ቀንዶች ያሉት ይላል በዛሬ ጊዜ ዝም ብሎ አይነት አይደለም በዘመን መጨረሻ ጭንቅላቱ አስተሳሰቡ ስንት አይነት ጉድ ነው ምናልባት ቢያስፈልግ በፌስቡክ በቲክቶክ በምን በምን በቫይቨር በምን ዛሬ ስንት ጭንቅላት አለ ሚዲያ ጠላት የሚሰራው ስለዚህ ይሄ በዚህ ዘመን ጠላት አሰራሩ ብዙ አይነት እንደሆነም ይህንንም ማወቅ ያስፈልጋል በዚህ ላይ ትንሽ መናገር የምፈልገው አሁን የምንዋጋበት በዚህ ዘመን በተለይ አገራዊ ጠላት ነው። የሰፈር ጠላት አይደለም፣ የጀሞ አይደለም። አሁን እግዚአብሔር በ2018 ትልቅ አገራዊውን ስልጠን ሊሰጠን ይፈልጋል። ራሳችን አገር አቀፍ ጠላትን ለመዋጋት የማይበቃ ከሆነ መለማመድ ነው። አገራዊ ጠላት ምንድን ነው ስራው? ይህንን ማወቅ ያስፈልጋል። ጠላት ራሱ ትላንትና ከሆኑ ወገኖች ጋር ስንነጋገር ኢትዮጵያ ለረዥም ዘመን ያስቸገረ አገራችንን እሲ ከግል ከቤተ ክርስቲያን አሁን ወደ አገር እንሄድ። ዛሬ ውጊያችን በ2018 አገርን መውረስ አለበት። እግዚአብሔር ድርሰጣለሁ ብሎ አላ። እኔ ወርጅ ያለው ሰው ፈልጋለሁ ነው የሚለው። ጎልያድ እንደዛ ያቀራራው ትልቁን ጎልያድ አንድ ትንሽ ብላቴና ነው የመጣው። የአገር አስቸጋሪ ጎልያድ ነበር። ዛሬ በኢትዮጵያ ላይ ጎልያድ የሆነው ምንድን ነው? ለብዙ ሺህ ዓመታት በተለይ በተለይ በጦርነት ብዙ ደም እንዲፈስ በማድረግ ደም አፍሳሽ ዘንዶ፣ ይህም መንፈስ ማወቅ አለብን። በጦርነት በቃ ድሮ ባንዲራ ላይ ምናምን የሆነ መዝሙር ይዘመራል። ደሙ ናፈሰሰ የነገሰ ስለ ጀግንነት ነው። ወዛ በቃ እንትን እና እዚህ አናቴ እስከ እግሬ ውርር ያደረግኛል። ጀግንነት ሲባል መንፈስ እኮ ነው። ካልገደልክ የሚል እኮ ነው። ያሉ ሙዚቃ ስሉ ትላላቸው። ሂድ ካልገደልክ አታፍር፣ ማን አታርፍ። ይህ እኮ የጦርነት መንፈስ እኮ ነው። እናንተ የደም አፍሳሽ መንፈስ፣ ይህን ማወቅ አለብን። በየአመቱ ደም ካልፈሰሰ ሀያ ሁለት ማዞሪያ አንድ ጊዜ በምናገለግልበት ጊዜ በጣም ትልቅ ገንዳ ገንዳ ይሄ አገር ቤት አተላ ምናምን ከብቶች የሚጠጡበት እሱን የሚመስል ገንዳ አየሁ። ከዛ ዘንዶ በሲስተም ገንዳ ውስጥ ደም ሲጠጣ አየሁ። ለጌታ ክብር ነው መነግራቸው 1994 እንደዛ አይነት ምንድኖ ጌታው ስም በሰሜን ያለ ለዘመናት ደም የለመደ ዘንዶ በየአመቱ ደም ካልጠጣ በቃ የማያርፉ እዛ ቆስቁሶ ቆስቁሶ ህዝብ የሚጨርስ እግዚአብሔር ይሄን ደም አፍሳሽ ዘንዶ መታለሁ አለ ሊመጣ ባለው ዘመን እግዚአብሔር በሀገራችን ሰላም ይሰጣል እግዚአብሔር ይህን ደም የለመደ ዘንዶ ለአንዴና ለመጨረሻ ሊያከተም ሊጥለው እንኳን እኛ ጠላትን ማወቅ ጠላትም እኛን ያየናል። ቦንኬ ሲናገር አንድ ጊዜ እነዚህ ተልከስካሾቹን አለቆቹ ይጠሩነ ኑኑኑ ኑ እነዛ እናንተ ው ታያላችሁ። ግንባራቸው ላይ ደም ደምደም ልባቸው ላይ እንደ እሳት ይነዳል። እነሱን እንዳትነቁ፣ እነሱን ከነካችሁ ማስቤሳችን ይመጣል እያሉ ማንነታችንን ይነግራሉ ለመናፍስቶቻቸው። እኛም ጠላቶቻችንን በደንብ ጌታ ኢየሱስ ክርስቶስ አውቀን እንድንመታ ይፈልጋል። ጠላትን በፊት አውጥቶ ጣለው ምታው ይላል ሲል እንድናውቁ ይሄ የጉስቁልና መንፈስ ይሄ የጦርነት መንፈስ እግዚአብሔር ይጥለዋል። ጠላትን ማወቅ አለብን። አገራዊ ጠላት ነው አሁን ልንዋጋ የምንችለው ምንነሳው በእውነት ይህን አዳራሽ የምንጨርስበት የሚቋቋመው እዚህ ወንዝለ የሚለውን አይደለም። በቃ ሺህ ጊዜ እዚህ እንትን ስንል አለቃው ካልተመታ ትንሽ የወሩ የመጋቢት ወር ከተመታ በኋላ በግንቦት ይመጣል። ለምን አዛዥ አለ። ከዛ እኛ በየጊዜው ይህንን ከምናገለባበት ዋናውን መምታት ነው። ዋናው ከተመታ ሰላም ነው የሚሆነው። ጭፍሮቹ በሙሉ የሉ። እግዚአብሔር የዘላለም ድል ይሰጠናል። በ2018 እውነቴን ነው አገራዊ ድል ይሰጠናል። ጌታ ወደ ሰላም ያሻግረናል፣ ወደ ብልጽግና ያሻግረናል። በእውነት የሀገራችን ራዕይ ስለሆነ ብቻ አይደለም ቃሉ ስለሚናገር ነው። ምክንያቱም የኢትዮጵያ ምግብ ትሰጣል አንተ ነው የሚለው ይሄ ትንቢት የሚፈጸምበት ዓመት ነው። ሶስተኛ የውጊያ ስልት ማወቅ ያስፈልጋል። ጠላታችን እንግዲህ እንደ አገራዊ መሆኑን ካወቅን አንድ ጊዜ ጌታ ኢየሱስ ክርስቶስ ለምንድን ነው እኛ ልናወጣ ያልቻልነው ሲሉት፣ ማርቆስ ዘጠኝ ላይ በቃ ይሄ ወገን በጾም ጸሎት ካልሆነ፣ አንዳንዱ በጾም ጸሎት የሚሆን አንዳንዱ በጸሎት የሚሆን አንዳንዱ በቃል በጥቅስ የሚመታ ነው። ቅድም እንዳለው ለምሳሌ በእንግሊዝ ሀገር በስልት ነው አይደል ያሸነፉት። ሰለሞን አንድ ችግር ገጥሞት ነበር አይደል፣ እነዚያ ሴቶች ልጁን የገደለ እንደዚህ የሚል ነገር ገጥሟቸው ነበር። ለመዳኘት አስቸጋሪ ነው። ጌታ ስልት ሰጠው። ሰይፍ አምጡልኝ አለ አይደል ልጁ ለሁለት ይቆረጣል። ጥበብ እኮ ነው። ከዛ በኋላ እናት ግን አልቻለ። ለሁለት አይቆረጥ እሷ ትውሰድ በቃ፣ እናት ማን እንደሆነች ታወቀ ብሎ ለአዛኟ ሰጠ። እግዚአብሔር በስልት እግዚአብሔር በጥበብ ደግሞ፣ በተሰጠ በእግዚአብሔር ቃል መሰረት አንዳንድ ጊዜ በጾም አንዳንድ ጊዜ በጸሎት አንዳንድ ጊዜ በንግግር አንዳንድ ጊዜ በእግዚአብሔር ቃል አንዳንዱንም ዝም በማለትም ዝም በማለትም ራሱ ራሱን ያጠፋል ጠላት ዝም ስትሉ ስልቱን ጌታ ይስጠን እዛ ውስጥ አንገባም የመጨረሻ ጊዜውን ማወቅ ነው እንግዲህ ራሳችንን ካወቅን ጠላት ማን እንደሆነ ካወቅን የውጊያ ስልቱን ካወቅን በተለይ ውጊያ ስልት ሁለተኛ ቆሮንቶስ ምዕራፍ አስር ላይ በእግዚአብሔር እውቀት ላይ ከፍ የሚለው በቃ ይህንን የታበየውን መንፈስ እናፈርሳለን የሰውን ሀሳብ ሁሉ እናፈርሳለን ነው የሚለው በምንድን ነው በእግዚአብሔር ቃልና በአዋጅ እናፈርሳለን ኢያሱ ስድስት ስድስት ላይ ጊዜውን ስለማወቅ ጊዜ ለመጠቀም ቶሎ ቶሎ ነው ምለው። የጊዜ ነገር ሲነሳ ጊዜን እዚሁ ማዳን አለብንና እና አላችሁ ከኔ ጋር እየጨረስኩ ነው። እስ ኢየሱስ ጌታ ነው በሉ። እስ ጊዜ ነው በሉ። ሊመጣ ያለውን ዘመን ወርሳለሁ በሉ። ጠላቴን እወጋለሁ በሉ። በእውቀት ደመስሰዋለሁ በሉ። በመረዳት በጌታ ስም አሸንፋለሁ በሉ። ኢያሱ ስድስት ስድስት ዳይ ይመስለኛል። ቁጥሩን ዝቅ ብሎ ማግኘትም ይቻላል። ሰባት ቀን ዞረው በሰባት ቀን በሰባተኛው ቀን ሰባት ጊዜ ዞረው ከዛ በሰባተኛው ጊዜ ጩሁ አላቸው። አደለ እግዚአብሔር ልክ በሰባተኛው ቀን በሰባተኛው ዙር በጮሁ ጊዜ ያ በጣም ግዙፉ ቅጥር ፈረሰ ይላል። ለምንድ ነው በመጀመሪያው ቀን ያልፈረሰው? ለምንድ ነው በሁለተኛው ቀን ያልፈረሰው? ለምንድ ነው በአምስተኛው በስድስተኛው ውስጥ ቀን? እግዚአብሔር በጊዜ ነው የሚሰራው የእግዚአብሔር አሰራር በሰው ነው። የእግዚአብሔር አሰራር በጊዜ ነው። የእግዚአብሔር አሰራር ደግሞ በቦታዎችም ሊሆን ይችላል። እግዚአብሔር በተለይ ጊዜን ይጠቀማል። እግዚአብሔር በሚገኝበት ጊዜ ያለው ቅደም፣ ለዚህ ነው እግዚአብሔርን ጊዜ ማወቅ በጣም ጥሩ ነው። ኢሳኮር የሚባል ነገድ አለ በእስራኤል ጊዜን ብቻ የሚለዩ ጊዜው አሁን ለማረስ ነው። ጊዜው ለመዋጋት ነው። ጊዜው ለምንድን ነው? ዘመንን የሚያውቁ ለእስራኤሎች ደ ወጥተው ይነግራሉ። እነዚህ የሳኮር ሰዎች እነ ይሁዳ እነ ቢንያም በጦርነት በምን በተለያየ ነው። እነዚህ ግን ዘመንን የሚያውቁ ናቸው። ምናልባት እንግዲህ አስትሮሎጂ ሊሆን ይችላል። በዚህ በዘመኑ ቋንቋና ዘመንን በተለያየ የሚረዱ እነሱ ግን በጸሎት ነው። ጊዜያችን ምን አይነት ጊዜ? ሰኩላሩ ዓለም ውስጥ ምንድን ነው ጊዜው? በመንፈሳዊ ዓለም ምንድን ነው? ዝም ብለን አሁን አንዳንድ ፕላን በምናደርግበት ጊዜ እንኳን በቃ እግዚአብሔር ይርዳን። አሜን። ፕላን ምን አይነት ጊዜ ጌታ ኢየሱስ ሊመጣ በተዘጋጀበት አንዳንድ ጊዜ አሳሰቦቻችን ከጌታ መንፈስ ጋር የተስማሙ ጌታ ወይ ፈቅድሃል ወይ ብለን ጠይቅን ጊዜን አይተን እንድንዋጋ እግዚአብሔር ይርዳን። በእውቀት የምንዋጋው አንዱ ጊዜ በማወቅ ነው። ሞኝ ነጋዴ ምን ያደርጋል አሉ፣ በበጋ በጋ ቅቤ ይነግዳል አሉ፣ በክረምት ደግሞ ጨው ይነግዳል ያዋጣል። በክረምት ጨው መነገድ ራሱ አጥቦት ነው የሚሄደው አይደል በበጋ ቅቤ መነገድ ሙቀቱ ራሱ ያቀልጠዋል እግዚአብሔር ብልጥ ነጋዴ ያድርገን እግዚአብሔር አውቆ በቃ በመዋጋት ሊመጣ ያለውን ዘመን እንድንወርስ ይርዳን እንግዲህ መክደኛ ይሆናል ብዬ ያልኩት በዚህ ዓመት ዝም ብለን ተኝተን አደለም ተናጥቀን ነው ሊመጣ ያለውን ዘመን ጌታ ሰጥቶናል እኛ ግን መተኛት የለብንም ንስር ልጆቿን ስትሰጥ ታውቃላችሁ? መኝታ ስትሰጣቸው እሾህ ከስር አድጋ ነው፣ ከላይ ጭድና ላባ ጥጥ ነገር። ከዛ ባደጉ መጠን ጥጡን እያነሳች ወደ እሾህ እሾሁ ግራ ሲገባቸው መቆም ይጀምረ፣ አይተኙም። ከዛ ቅርንጫፍ ላይ ይሄዳሉ። ምግብ በፊታቸው ታመጣና ምን ታደርጋለች? ስጋ ታሳያቸውና ትበራለች። አገኘን ብሎ ይወድቃሉ። ከዛፉ ላይ ወዮ ወዮ ብሎ በቃ ክንፋቸው እንትን ሲል አውቃት ትሸከማቸዋለች፣ ትለቃቸዋለች። ከዛ ሲሉ ሲሉ ክንፋቸውንም ይዘረጋል። እረፍት የሚባል ነገር የለም። ለልጆቿ እረፍት አትሰጥም። ክርስትና አው ያሳርፋል። የሚያሳርፈው መንፈሳችንን ነው። ትጋታችን ግን ማረፍ የለብን። ትጉዎች መሆን አለብን። ልጆቻችንን እንዲተጉ ማድረግ አለብን። እግዚአብሔር በዚህ እውቀት እንድንዋጋ ይርዳል።